ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ፣ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የሚያዚ 25 ቀን የኩለ ቀን ዜናችንን ይዘንላችሁ ቀርበናል። ከዜናዎቹ ጋር አማራ ሰፋ ነኝ። እስከ መጨረሻው አብራችሁን በመቆየት ዜናዎቻችን እንድትከታተሉ አክብሮታዊ ግብዣችንን እያቀረብን አስቀድመን የዜናዎቹን ርዕሶች እናስደምጣችሁ። ብልጽግና ሆደ ሰፊ ነኝ ብለዋል። እኔ ሆደ ሰፊ መሆኔ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልጋዮች ወደ ኢትዮጵያ እንዲገቡ የፈቀድኩ፣ ሲልም በግብዝነት ተናግረዋል። የጣና ቴሌቪዥን ምንጮች በበኩላቸው ለሶስቱ ቅዱሳን አባቶች ክልከላው የተነሳላቸው በጥብቅ ቅድመ ሁኔታ ነው ብለዋል። ዝርዝሩን በዜናችን የምናስደምጣችሁ ይሆናል። ኮሎኔል ደመቀ ዘውዱን ቅጩን ተናግረዋል። ኮሎኔሉ በመልእክታቸው የምንታገለው ራስን የመሆን ትግል ነው ሲሉ የተናገሩት ኮሎኔል ደመቀ ሁሉም ይዘጋጅ ብለዋል። የህዋቱ ጄኔራል በበኩላቸው ቀልድ አናውቅም ሲሉ ምላሽ ሰጥተዋል። ዝርዝሩን በዜናችን ተሰሙታላችሁ። የእስር ቤቱን በር ከፍተው እስረኞችን የሚደበድቡት ባለቀይ ቦኔቶች ጉዳይ በዜናችን የሚቀርብ ሌላው መረጃችን ነው። አቶ ዮሐንስ ቧይለውንና ክርስቲያን ታደለን እስር ቤቱን ሰብሮ ገብቶ የደበደባቸውን የብልጽግናውን ሰራዊት በተመለከተ የምናጋራችሁን መረጃ ከዜናችን ተሰሙታላችሁ። የብልጽግናው ሰራዊት ቃል አቀባይ አንድም ንጹሕ ሰው በድሮን አልመታንም ሲሉ ተቋማቸውን ወክለው በአደባባይ ክደዋል። ፋኖም አያሰጋንም አልቆለታል ለቀማኖ የቀረን ያሉ ሲሆን ያለ እድሜውና ያለ ፍቃዱ የተመለመለ እጩ ሰራዊት የለም ማንም ሄዶ ማረጋገጥ ይችላል፣ ሲሉም ዓለም በጋራ የተግባባበትን የአገዛዙን ነውር ለመደበቅ ሞክረዋል። ዝርዝሩን በትንታኔ ተመልክተነዋል። ሰዓቱን ጠብቆ ይደርሳል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እነዚህንና ሌሎች የትንታኔና የግንባር መረጃዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሩ እናመራለን። በቀደሚያም ወልቃይትን የተመለከተ አዲስ መረጃ እናጋራችሁ። ዛሬም የቆምነው የመላ አማራ ህዝብ በከፈለልን ዋጋ ነው። ኮሎኔል ደመቀ ዘውዱ የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የዞኑ ሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ለወልቃይት ጠገዴ ሰቲት ሁመራ ዞን ለተገኘው ነጻነት መላው የአማራ ህዝብ ዋጋ ከፍሎበታል ሲሉ የትግላቸውንና የአሁኑን ነጻነት ዋጋውን ተናግረዋል። ከብዙ ድካምና በርካታ መስዋዕትነት በኋላ በጽናታችን ያገኘነው ነፃነት ነው ሲሉ የተናገሩት ኮሎኔል ደመቀ ዘውዱ፣ የምንታገለው ራስን የመሆን ትግል ነው። ራስን መሆን ማለት ደግሞ በራስ በዓል መድመቅ፣ በራስ ቋንቋ መጠቀም፣ በመረጡት አስተዳደር መተዳደር ነው። ጨካኞቹ ግን ይህን ነጥቀውን በራሳችን ርስት ተሳዳጅ ሁነን ኖረናል። ያ አልበቃቸው ብሎ ለዳግም ባርነት አሁንም እየተዘጋጁ ናቸው ብለዋል የወልቃይት የጠገዴ ሰቲት ሁመራ ዞን ህዝብ ለዘመናት ከሚችለው በላይ የቀንበር ሸክም ተሸክሞ መኖሩን ያስታወሱት ኮሎኔል ደመቀም፣ ነፃነታችንን ለማረጋገጥ የማንነት ኮሚቴው በርካታ ችግሮችን በመቋቋም በጽናት ተጋድሎ አድርጓል። ይህም ፍሬ አፍርቶ በጋራ በነፃነት እንድንገናኝ ሆነናል። አስመላሽ ኮሚቴው አሁንም የነበረውን ተጋድሎ በማስቀጠል አማራዊ ማንነታችንን በህግ ለማጽናት በመቀናጀት ልንሰራ ይገባል፣ በማለት የወልቃይት ጉዳይ ገና የሚቀር የቤት ሥራ መኖሩን ገልጸዋል። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው በበኩላቸው ይህ ትውልድ ለዘመናት ዋጋ የተከፈለበትን አማራዊ ማንነት በመተባበርና በመቀናጀት በህግ ሊያጸና ይገባል ብለዋል። አቶ አሸተ ደምለው አክለውም አማራዊ ማንነታችን ለማስመለስ የብዙ ወንድሞቻችንን ህይወት አተናል። ለዚህ ነው የሰማዕታትን አድራ በማስቀጠል ማንነታችን በህግ እንዲረጋገጥ ከምንጊዜውም በላይ እየሰራን ያለ ነው ሲሉ ተናግረዋል። የአማራ ርስቶችን በኃይል ነጥቆ የኖረው ህወሃት አሁንም በድጋሚ ወልቃይትን ለመውረር ኃይል ማስጠጋቱን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ጦርነትን የህይወቱ አንደኛው ምዕራፍ ያደረገው ህወሃት ወደ ወልቃይት ለመግባት በሁለት አቅጣጫ ኃይል ማስጠጋቱ ታውቋል። ከዚህ የጦርነት ዝግጅቱ በተጨማሪ የሚዲያ፣ የዲፕሎማሲ፣ የፖለቲካ እና በአማራ ፋኖ ትግል ውስጥም የራሱን ዓላማ የሚቀበሉትን አስርጎ የማስገባት ስራ እየሰራ መሆኑ ይታወቃል። የዳግም ወረራ ስጋት ያንዣበበበት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በበኩሉ ራስን መከላከል ተፈጥሯዊ መብት ብቻ ሳይሆን ሰውኣዊ ግዴታ ነው። ስለዚህ ሁሉም የዞኑ ህዝብ ራሱን እንዲከላከል ዝግጅት ማድረግ አለበት፣ በማለት ወታደራዊ ስልጠና ማድረጉ ይታወቃል። ትንኳሹና ጦርነት ናፋቂው ህወሓት በበኩሉ ወልቃይት ጠገዴ ሰቲት ሁመራ ዞን አማራ ክልል ተብሎ ለምን ይጠራል ሲል ከመቀሌ ሆኖ በረጅሙ ጩኸቱን እያሰማ ይገኛል። ከዚህ የጩኸት ተቃውሞ በተጓዳኝ ሸረሪና በተባለው ቀጠና ሰፊ ኃይሉን አስጠግቶ ጦርነት ለመክፈት ዝግጅቱን ማጠናቀቁን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። የወልቃይት ጠገዴ ሰቲት ሁመራ ዞን ያለፉትን አራት ዓመታት ምንም አይነት በጀት ሳያገኝ በህብረተሰብ ተሳትፎ ልማትና የሲቪል ሰርቪስ ስራዎችን እያከናወነ መሆኑ ይታወቃል። በአንጻሩ በጀኔራል ምግበይ የሚመራው የህወሓት ሰራዊት ጠለምትና ወልቃይትን በወረራ ለመያዝ ዝግጅቱን ማጠናቀቁን በጄኔራሉ በኩል በግልጽ ተናግሯል። ጄኔራል ምግበይ እኛ ከየትኛውም ጎረቤቶቻችን ጋር በሰላም መኖር እንፈልጋለን፣ ነገር ግን ግዛቶቻችን ለማስመለስ ከየትኛውም ኃይል ጋር መዋጋታችን አይቀርም ብለዋል። መረጃዎቻችን እንደቀጠሉ ናቸው። ብልጽግና የቀረበበትን ወቀሳ በማይመለከተው ሰው በኩል አስተባበለም። የብልጽግናው አገዛዝ በመላው አገሪቱ በመቶ ሺህ የሚቆጠሩ እናቶችን ማቅ ያለበሰ ልጆቻቸውን ወደ ውትድርና ማሰልጠኛ እያስገባ መሆኑ ይታወቃል። ይህ ድርጊቱ ከበርካታ አቅጣጫ ተቃውሞና ወቀሳ የበዛበት የብልጽግናው አገዛዝ የሰራዊት ምልምል አስፈላጊውን መመዘኛ ሟልቼ ነው እንጂ ወሬኞች እንደሚያወሩት አይደለም፣ ማንም ምልምል ወታደር ያለ ፍቃዱ ወደ ማሰልጠኛ አልመጣም ሲሉ ኮሎኔል ጌትነት አዳነ የብልጽግናውን ዋና ጦር አዛዥና ኢታማዦር ሹም ወክለው ተናግረዋል። የብልጽግና መከላከያ የህዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነም ትናንት በሁሉም ያገዛዙ ሚዲያዎች ብቻ እንዲተላለፍ በተደረገው መግለጫቸው ሰራዊት መመልመል ግዴታችን ነው ሲሉ የገለጹ ሲሆን ለስልጠና የመዘገብናቸው ሁሉም እጩ የሰራዊት አባላት በወላጆቻቸውና በራሳቸው በልጆቹ ፍላጎት ላይ በተመሰረተ መንገድ ነው። እድሜያቸውን በተመለከተ የሚቀርበው ወቀሳም መሰረተ ቢስ ነው። ሁሉም ከ18 ዓመት በላይ ናቸው ብለዋል። እንደ ጣና ቴሌቪዥን ወታደራዊ ምንጮቻችን ጥብቅ መረጃ ከሆነ ደግሞ ኮሎኔሉ መግለጫውን የሰጡት ኢታማዦር ሹሙ ሊሰጡት የነበረው መግለጫ ነው ብለዋል። ድንገት ግን ማክሰኞ ምሽት ኢታማዦር ሹሙ ሐሳባቸውን ቀይረው መግለጫው በኮሎኔል ጌትነት አዳነ በኩል እንዲሰጥ መደረጉን ወታደራዊ ምንጮቻችን ገልጸዋል። ይህ ለምን ሊሆን እንደቻለ ሲገልጹም አሁን መንግስት ከባድ ውጊያ የገጠመው ከአማራ ክልል ነው። የአማራ ክልሉን ጦርነት በተመለከተ ከዚህ በፊት ኢታማዦር ሹሙ ስህተት ሰርተው መንግስትን ዋጋ አስከፍለውታል። መግለጫው በኮሎኔል ጌትነት አዳና እንዲሰጥ የተፈለገበት ሌላው ምክንያት ደግሞ የአማራ ክልሉን ጦርነት የአማራው ተወላጅ እንዲናገሩት ተፈልጎ ነው። ኮሎኔል ጌትነት መግለጫውን የሰጡትም ሆነ የሚጠይቋቸው ጋዜጠኞች የራሳቸው ሐሳብ ሳይሆን ከጠቅላይ ሚኒስትር ጽህፈት ቤት ተዘጋጅቶ የመጣ ነው ብለዋል። ሁሉም የመግለጫው ሐሳቦች በውሸት የተቀነባበሩ መሆናቸውን የሚናገሩት ወታደራዊ ምንጮቻችን ሰራዊቱ ውስጥ ከባድ ችግር ተፈጥሯል። በተለይም ከኤርትራ ጋር ጦርነት የምንገባ የመሰለው ሰራዊቱ ተስፋ መቁረጥ ጀምሯል። የኮሎኔል ጌትነት መግለጫ ዓላማውም የተዳከመውን የሰራዊቱን ስነ ልቦና መልሶ ለመገንባት ያለመ ነው። በአንድ በኩል የአማራ ክልሉን ጦርነት እያጠናቀቅን ነው በማለት ወዲህ ደግሞ ተጨማሪ ሰራዊት እየመለመልን ልንጨምርልነው የሚል ዓላማን ያነገበ ነው ሲሉ የመግለጫውን ዓላማ ገልጸዋል። ምንጫችን አክለውም ጠቅላይ ሚኒስትሩ የበረከት ስምኦንን ተሞክሮ ነው በኮሎኔል ጌትነት ላይ የደገሙት ሲሉ የትናንቱን ክስተት ከአንድ የቆየ ታሪክ ጋር አገናኝተው ገልጸውታል። በ1980ዎቹ መጨረሻ አካባቢ አቶ በረከት ስምኦን ከአዲስ ዘመን ጋዜጣ ጋር ቃለምልልስ አድርገው ነበር። ነገር ግን ቃለምልልሱ በእሳቸው ስምና ፎቶ እንዳይወጣ ስለፈለጉ አንድ የኦህዴድ ታጋይ ስሙንና ፎቶውን ለጋዜጣው አዘጋጅ እንዲሰጥ ይነግሩትና ቃለምልልሱ በኦህዴዱ ታጋይ ስምና ፎቶ ታትሞ ወጣም። ጋዜጣው ለንባብ ሲወጣ የበረከት ስሙን ሀሳብ በኦህዴዱ ታጋይ ስምና ፎቶ በመውጣቱ አቶ በረከት ከሚቀርብባቸው የታሪክ ተጠያቂነት ራሳቸውን ነጻ አድርገው የጦስ ብትሩ ለኦህዴድ ሰው አሸከሙት። ትናንት ኮሎኔል ጌትነት አዳና ያደረጉትም የብልጽግናውን ሊቀመንበርና የብልጽግናው ሁኔታ ማጆር ሹም ጨምሮም ጉዳዩ የሚመለከታቸውን የሁዲድ ባለሥልጣናትን ከታሪክ ተጠያቂነት የማዳን ሥራ ነው የሠሩት ሲሉ ምንጫችን ተናግረዋል። ኮሎኔል ጌትነት በመግለጫቸው አንድም ግለሰብ በድሮን አልገደልንም ሲሉ የተናገሩት ቃላቸው በታሪክ መዝገብ ላይ ሰፍሮ እንደሚጠብቃቸው ሊያውቁት ይገባል በማለት ምንጮቻችን አክለው ገልጸዋል። ሌላው ኮሎኔል ጌትነት በንግግራቸው የአማራ ክልል አሁናዊ ሁኔታን ሲገልጹ አምና በጣም አሳሳቢ ነበር፣ ከወራት ወዲህ ግን የክልሉ መንግሥት እስከ ገጠር ቀበሌ ድረስ መዋቅሩን እየተከለ ይገኛል ሲሉ ተናግረዋል። ጽንፈኛው ኃይል በአሁኑ ሰዓት ለመከላከያ ፈተና የሚሆንበት ደረጃ ላይ አይደለም። እንኳን ለመከላከያ ስጋት ሊሆን ይቅርና እርስ በርሱ እየተገዳደለ ነው በማለት የብልጽግና ሰራዊት አሁናዊ ግምገማን ገልጸዋል። በተለይም የፋኖ ታጋዩን አንድ አድርገው ከመምራት ይልቅ ኃላፊነት በማይሰማቸው የፋኖ መሪዎችና ሚዲያዎች አማካኝነት የአማራ ትግል አሳሳቢ ደረጃ ላይ መድረሱ ይታወቃል። ብልጽግናም በዚህ ልክ የአማራን የህልውና ትግል መገምገሙን ኮሎኔሉ ሳይደብቁ ተናግረዋል። በዚህ ጉዳይ ተጨማሪ የምሁራንን ሀሳብ ይዘን የምንመለስ መሆኑን እየገለጽን ወደ ተከታዮቹ መረጃዎች እናምራለን። ክቡራትና ክቡራን ምርጫችሁን ጣና ቴሌቪዥን ስለምታደርጉ እናመሰግናለን። ለጳጳሳቱ የፈቀድንላቸው መንግስታችን ሆደ ሰፊ ስለሆነ ነው ብልጽግና። ወደ ኢትዮጵያ እንዳይገቡ ተከልክለው የነበሩ ሶስት የቅዱስ ሲኖዶስ አባላት ግንቦት አጋማሽ ላይ ለሚከናወነው የቅዱስ ሲኖዶስ ጉባኤ እንዲሳተፉ ፍቃድ ተሰጥቷቸዋል። የብልጽግናው መንግስት በጳጳሳቱ ላይ የተወሰነው ውሳኔ አስመልክቶ ባስተላለፈው መግለጫ ይህ የመንግስት ሆደ ሰፊነት ማሳያ ነው ሲል በመንግስት ኮሚኒኬሽን ሚኒስቴር በኩል ገልጾታል። ከአመት በፊት ከአሜሪካ ተነስተው አዲስ አበባ ድረስ ከተጓዙ በኋላ ከአውሮፕላን መውረድ አይችሉም ወደ አገር እንዳይገቡ ከቤተ መንግስት የተላለፈ ትእዛዝ ተሰጥቶኛል ተብለው የተመለሱት አቡነ ጴጥሮስን ጨምሮ ብፁህ አቡነ ቴዎፍሎስና ብፁህ አቡነ ያዕቆብ ናቸው። ወደ ኢትዮጵያ እንዲገቡ የተፈቀደላቸው የጳጳሳቱን ወደ አገር ቤት እንዳይገቡ የተደረገውን ክልከላ አስመልክቶ የብልጽግናው አገዛዝ በማስታወቂያ ሚኒስተሩ በኩል ሲገልጸው አንዳንድ አካላት በፈጠሩት ችግር ምክንያት ነበር ጳጳሳቱ ወደ ኢትዮጵያ እንዳይገቡ ተከልክለው የቆዩት ብለዋል። የቤተ ክህነት አገልጋይን ወደ አገር ቤት እንዳይገቡና በቅዱስ ሲኖዶስ ጉባኤ ላይ እንዳይሳተፉ መከልከል መንግስታዊ ወንጀል ነው የሚሉት ምሁራን መንግስት እውነትም የመንግስትነት ቁመና ስላልተላበሰ እንጂ በመግለጫው ማለት የነበረበት ላለፈው ስህተት በይፋ ይቅርታ ጠይቃለው ተመሳሳዩን ስህተት ሁለተኛ አልፈጽምም ነበር። ነገር ግን ጭራሽ ጥፋቱን ክዶ ሆደ ሰፊ ስለሆንኩ ነው ወደ አገራቸው እንዲገቡ የፈቀድኩት ማለቱ ግብዝነቱን ያጋለጠ ነው ብለዋል። የቅዱስ ሲኖዶስ ዋና ፀሐፊና የኒውዮርክና አካባቢው አገረ ስብከት አስተዳዳሪ የሆኑት አቡነ ጴጥሮስ የዋና ፀሐፊነት ዘመናቸው የፊታችን ግንቦት አጋማሽ ላይ በሚካሄደው የሲኖዶሱ ጉባኤ ላይ ይጠናቀቃል። ብልጽግናም ለአቡነ ጴጥሮስ ወደ ኢትዮጵያ እንዲገቡ ክልከላ ያነሳላቸው የኃላፊነት ዘመናቸው ስለሚጠናቀቅና በምትካቸውም የሱን ፍላጎት የሚያስፈጽሙ ጳጳስ እንደሚመደብለት ስላረጋገጥ ነው ሲሉ የሚናገሩት የቤተ ክህነት ምንጮቻችን የአቡነ ጴጥሮስ ወደ አገራቸው እንዳይገቡ የተላለፈው ክልከላ እንዲነሳ ከዓመት በፊት ጀምሮ ተደጋጋሚ ጥያቄ ሲቀርብላቸው ጉዳዩን ሲገፉት የቆዩት የብልጽግናው ሊቀመንበር እንደነበሩ እኒሁ ምንጫችን አስታውሰዋል። ብልጽግና በተለመደው የማታለል ሽንገላው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በአገር ግንባታ የነበራትንና የሚኖራትን ሚና በመገንዘብ አስፈላጊውን ድጋፍ ሲሰጥ ቆይቷል። በመጨረሻም የአማራ የህሊና እስረኞችን ወደሚመለከተው ዜናችን እናመራለን። በአማራ እስረኞች ላይ የሚፈጸመው ድብደባ አሳሳቢ ሆኖ ቀጥሏል። አቶ ዮሐንስ ቦያለውንና አቶ ክርስቲያን ታደለን ጨምሮ በእስር ቤት የሚገኙ የአማራ ምሁራንና ፖለቲከኞች ህይወታቸው አሳሳቢ ደረጃ ላይ መሆኑን ምንጮቻችን ገልጸዋል። የአማራ ምሁራን፣ ጋዜጠኞችና ፖለቲከኞች ከታሰሩበት የቅሊንጦ ማረሚያ ቤት በተደጋጋሚ ድብደባ እየተፈጸመባቸው መሆኑን በፍርድ ቤት ቅሬታ ማቅረባቸው ይታወሳል። ከትናንት በስቲያ አቶ ዮሐንስ ቡያለውና አቶ ክርስቲያን ታደለ ከታሰሩበት ክፍል አስወጥተው እስከ ሌሊቱ ሰባት ሰዓት ድረስ እጅና እግራቸው ታስሮ ሜዳ ላይ አስተኝተው ድብደባ እንደተፈጸመባቸው ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ምንጮቻችን በእስረኞቹ ላይ የደረሰውን ድብደባ አስመልክተው ሲናገሩ፣ አቶ ዮሐንስና አቶ ክርስቲያን ፍርድ ቤት በቀረቡበት እለት አቶ ስዩም ተሾመን አስመልክቶ የተናገሩት አስተያየት ነበር። ዳኞቹም የአቶ ስዩም ፍርድ ቤት ለመቅረብ ፈቃደኛ ለመሆንና የፌዴራል ፖሊስም ለዚህ ተባባሪ ባለመሆኑ የፍትህ ስርዓቱ አሳሳቢ ደረጃ ላይ ደርሷል፣ እኛም ስራችንን ለማቆም እንድንገደድ ሁነናል ሲሉ መናገራቸው ይታወሳል። ይህን ተከትሎም ሁለቱ የአማራ ፖለቲከኞች ከፍርድ ቤት ሲመለሱ በምሽት ቀይ ቦኔት የለበሱ የፌዴራል ፖሊስ አባላት እስር ቤቱን በመግባት ሁለቱም ፖለቲከኞች ከማደሪያ ክፍላቸው አስወጥተው እንደደበደቧቸው ተናግረዋል። ከዚህ በፊትም ጋዜጠኛ ዳዊት በጋሻው፣ ፕሮፌሰር ማረጉ ባያብን፣ ጋዜጠኛ ጎበዝ የሴሳይንና ዶክተር ወንዶሰን አሰፋን ጨምሮ በእነ ዶክተር ወንዶሰን አሰፋ መዝገብ የተከሰሱ የአማራ ምሁራን፣ ጋዜጠኞችና ፖለቲከኞች ተመሳሳዩ ድብደባ እንደተፈጸመባቸው በፍርድ ቤት መናገራቸው ይታወሳል። እስረኞቹ እየተፈጸመባቸው ያለውን ግፍ ሲናገሩ ቀደም ሲል በምርመራ ወቅት ድብደባ የፈጸሙብን የመንግስት ሹማምንት ከሁለት ዓመት በኋላ የቂሊንጦ ማረሚያ ቤትን አጠርጥሰው የተኛንበትን ክፍል ገብተው እስከ ሌሊቱ ሰባት ሰዓት ድረስ ሜዳ ላይ ያሰለፈውን አሳድረውናል። ሕይወታችን አደጋ ላይ መሆኑን ህዝባችን እንዲያውቅልን ሲሉ ጋዜጠኛ ዳዊት በጋሻውና አብሮት የታሰሩት በፍርድ ቤት ተናግረው እንደነበር ይታወሳል። አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለ ከአንድ ዓመት በፊት በአዋሽ አርባ ወታደራዊ እስር ቤት በነበሩበት ወቅት የከፋ የጤና መታወክ ገጥሟቸው እንደነበር አይዘነጋም። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን። ጣና ቴሌቪዥን ከሐቅ ጋር